በሁለተኛው የዓለም ጦርነት አይሁዳውያንን ለመጠበቅ ለሞቱ መታሰቢያ ተደረገ። መጋቢት 15 ቀን 2017 ዓ.ም በፖላንድ ሉብሊን ከተማ የቅዱስ ዮሐንስ ጳውሎስ ዳግማዊ ካቶሊክ ዩኒቨርሲቲ በሁለተኛው ዓለም ጦርነት አይሁዳውያንን ለመጠበቅ ሕይወታቸውን አሳልፈው ለሰጡ መታሰቢያ ያደረገ። ከፈረንጆቹ 2018 ጀምሮ ፖላንድ በሁለተኛው ዓለም ጦርነት አይሁዳውያንን ለመጠበቅ የሞቱትን መታሰቢያ ማክበር የጀመረች ሲሆን በዘንድሮም የመታሰቢያ በዓል መጋቢት 15 በፈረንጆቹ 1944 አይሁዳውያንን ለመጠበቅ በመሞከራቸው የተገደሉ ቤተሰቦች ታውሰዋል። በሁለተኛው ዓለም ጦርነት የናዚ ጀርመን በሚሊዮኖች የሚቆጠሩ አይሁዳውያንን የገደለ ሲሆን በወቅቱም በወቅቱ አይሁዳውያንን ለመጠበቅ የሞከሩት መገደላቸው የሚታወስ ነው አይሁዳውያንን ለመጠበቅ ከግለሰቦች በተጨማሪ በተለይም በርካታ የካቶሊክ ደናግል ጥረት ያደረጉ ሲሆን ጥናቶች በወቅቱ 2345 ደናግል መሰማረታቸውን ያመላክታሉ በወቅቱ በተለይም በፖላንድ አይሁዳውያንን መታደግ እስከ ሞት ቅጣት ያደርስ እንደነበርም ተገልጿል በፖላንድ በተከበረው አይሁዳውያንን ለመታደግ የሞቱት መታሰቢያ ዕለት በርካታ ቤተሰቦች ደናግልና ሌሎችም ሰዎች ታስበው መዋላቸውን ቫቲካን ኒውስ ዘግቧል